በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ የመክሊት ዘተዋሕዶ ድምፅ ነው። ይህን የቅዱሳን ታሪክ የሚነገርበትን መንፈሳዊ የዩቲዩብ ቻናል ላይክ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ የምንመለከተው ጥቅምት 14 ቀን የጻድቁ አባታችን የአቡነ አረጋዊ ዓመታዊ ክብረ በዓልን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ለምንድን ነው የምናከብረው? ጻድቁ አባታችን አቡነ አረጋዊ በዚህ ዕለት ምን ያደረጉበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ አጠር አጠር አድርገን እንመለከታለን። እንግዲህ የሚያስተምር እግዚአብሔር ነው የሚመክር እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላይክ ታርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ጥቅምት 14 ቀን የጻድቁ አባታችን የአቡነ አረጋዊ ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል ይህንን በዓል የምናከብርበት ምክንያት ጻድቁ አባታችን ዘጠና ዘጠኝ ዓመት ሲሞላቸው ሞትን ሳያዩ ሞትን ሳይቀምሱ የተሰወሩበት ዕለት ስለሆነ ነው። ታዲያ የተሰወሩበት ዕለት ነው ብለን ማለፍ ብቻ ሳይሆን እንዴት ተሰወሩ፣ ወይንም ቃል ኪዳናቸው ምንድን ነው፣ በተጨማሪም የት ተወለዱና ናትና አባታቸውስ ማናቸው የሚለውን በጥቂቱ ታሪካቸውን ማወቅ ያስፈልጋልና አጠር አድርገን ስለ ጻድቁ አባታችን አቡነ አረጋዊ እንማማራለን ማለት ነው። የጻድቁ የአቡነ አረጋዊ አባት ይስሐቅ እናቱም እድና ይባላሉ። ሁለቱም እግዚአብሔርን የሚፈሩና የሚያከብሩ ነበሩ። እግዚአብሔር አምላክም የተባረከ ልጅ ሰጣቸው። እርሱም አቡነ አረጋዊ ነው። እግዚአብሔርን መፍራት ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳት መጻሕፍትን እያስተማሩ አሳደጉት። እርሱም በመንፈስ ቅዱስ ኃይል እየጸና እየበረታ አደገ። ሚስት ያገባ ዘንድ አጩለት። አባታችን አቡነ ዘሚካኤል ወይም አቡነ አረጋዊ ፈጽሞ እምቢያለም። ከብዙ ዘመን በኋላ ከሮም ወደ ግሪክ አገር አባ ጳኩሚስ የሚኖርበት ደውናስ ወደ ምትባል ገዳም የምንኩስና ልብስ ይለብስ ዘንድ ሄደ። አባ ጳኩሚስንም አገኘው። አባ ጳኩሚስም ልጄ ሆይ አንተ የንጉሥ ልጅ እንደ መሆን መጠን የመንግሥቱ ወራሽነህና መንኩሰ ለመኖር ይቻልሃልን? አለው። ብፁዕ አባታችንም አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው። ነገር ግን የማታልፈውን የማጠፋውን ዘለዓለማዊት መንግሥተ ሰማያትን ወርስ ዘንድ እፈልጋለሁ አለው። በፈተናም ከጸና በኋላ በአሥራ አራት ዓመቱ በአባ ጳኩሚስ እጅ የምንኩስናውን ልብስ ለበሰ። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። ከዚህም በኋላ በጾም በጸሎት ተጠምዶ ኖረ። ዕድሜው አነስተኛ ሲሆን ስለ ጥበቡ፣ ስለ ምክሩና በዕውቀቱ የልጅ አዋቂ ስለሆነ አረጋዊ ተባለ። የጻድቁ ዜና በሀገሩ ተሰማ። እናቱ ንግሥት እርና እርሱ ወዳለበት መታ መነኰሰች። በሴቶችም ገዳም ገብታ መኖር ጀመረች። ጌታችን ኢየሱስ ክርስቶስ ኢትዮጵያን ለመቤታችን ለድንግል ማርያም ዐሥራት የሆናት ዘንድ በቃል ኪዳን እንደ ሰጣት ከቅዱሳት መጻሕፍት አገኘም። በኢትዮጵያም ፍቅር ልቡ ተነደፈ ማንም ሰው ሳያውቅበት ሁለት ደቀ መዛሙርቱን ይዞ ቅዱስ ሚካኤል እየመራው ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሰም በዚያም ጥቂት ቀን ከተቀመጠ በኋላ ተመልሶ ወደ ሮም ሄደ። በኢትዮጵያ በአይኑ የተመለከተውን በጆሮ የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። እርስ በራሳቸውም እኛ ወደዚህች አገር መሄድ አለብን ተባባሉ። ያላቸውን የመገልገያ ቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ንዋየ ቅዱሳትና መጻሕፍቶችን ይዘው ከመሰል ወገኖቻቸው ጋር አባታችን ዘሚካኤል እየመራቸው ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሱ። ወንድማቸውም ይስሐቅም በሮም ከነገሰ ከሰባት ዓመት በኋላ መንግሥቱን ትቶ ወደ አክሱም መጣ። በዚያን ጊዜ እንደነሱ አመነኮሱት። በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ተጠመዱ። ድንቅ ድንቅ ታምራትን እያደረጉ ቆዩ። መላእክት ዘውትር ባለመለየት ይጎበኛቸዋል። ጌታችን ኢየሱስ ክርስቶስም ዘውትር እየተገለጸ ይጎበኛቸው ነበር። እያንዳንዳቸውም የሃይማኖታቸውን ኃይል አሳዩ። ከእነሱ መካከልም ተራራ ያፈለሱ ባህርን ከፍለው ደረቅ መንገድ ያደረጉ፣ ስንዴ ዘርተው ወዲያው ለዘጠኝ ሰዓት መስዋዕተ ቁርባን ያደረሱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በውስጧም በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። አባታችን ዘሚካኤልም የበላይ ጠባቂያቸው ወይም መሪያቸው አደረጉት። እየብቻቸው ለመኖር ተስማሙ። በዚያን ጊዜ መሪር እንባ እያነቡ ለየራሳቸው ተለያዩ። አባታችንንም ስሙን አረጋዊ ብለው ሰየሙት። ብልህ አዋቂ ማለት ነው። አባታችን ወደ መረጠው ቦታ ሲሄድ ከዛፍ ጥላ ስር አረፈ። እርሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። ቅድስት ቦታ ዳሞን ባያት ጊዜ ሦስት ጊዜ ሰገደ። በተራራዋ ስር ለመኖር ወደደ። ነገር ግን ወደ ተራራዋ መውጫ አላገኘም። ተመልሶ ወደ ሌላ ተራራ ሄዶ አማረጠ። ነገር ግን እንደ ደብረ ዳሞ የበረከት ቦታ አላገኘም። ተመልሶ ወደ ደብረ ዳሞ ሄደ። በዚያም የምንጭ ውሃ አገኘ። ውሃውን እየተንከባከበች የሴት መነኮሳቶችን ታስተዳድር ዘንድ እናቱ ቅድስት ትርናን አስቀመጣት። ይህችንም ደብረ ባተልሞ አላት። ትርጓሚውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ ያገኝና ከዚያ ላይ ትንሽ ምንጣፍ አነጠፈና ተቀመጠ። በትሩንም በድንጋይዋ ላይ አቆመ። በተነሳም ጊዜ ደቀ መዝሙሩ ማትያስ በትሩንና ምንጣፉን ባነሳው ጊዜ ያቺ ድንጋይ ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች። የቀድሞ መልኳ ነጭ ሲሆን፣ አሁን ግን የማይፋቅ የማይላጥ ቀይ ቀለም ሆኗል። ስለ አባታችን አቡነ አረጋዊ ስለ ታላቅነቱና ስለ ክብሩ ከዚያ የደረሰ ሁሉ ይሳለሟታል። ከዕለታት በአንደኛው ቀን መንገድ ሲሄድ ውሎ ከተራራ አጠገብ ወደ ታች የተንዠረገገች ሐረግ ወይም ገመድ አገኘና በስሯ ሦስት መዓልት ሦስት ሌሊት ሲጸልይ ከቆየ በኋላ ቅዱስ ሚካኤል ተገልጦ እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቅሃል? አለው። አባታችንም ከዚህ ተራራ ላይ ወጥቼ ስለ ኃጢአቴ ይቅርታን ጠይቅ ዘንድ እወዳለው አለ። ሊቀ መላኩም ወደ ተራራው የምትወጣበትን እግዚአብሔር እስኪልክል ድረስ ጥቂት ጊዜ ታገስ አለው። አባታችን አቡነ አረጋዊ በተራራው ፍቅር ልቡ ስለተነደፈ አዘነ፣ አጥብቆም አለቀሰ። የእግዚአብሔር መልአክ ቅዱስ ሚካኤል ዳግመኛ መጥቶ አረጋዊ ሆይ፣ አይዞ አትፍራ፣ ሥልጣን ተሰጥቶሃል፣ በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ ወደ ተራራው ጫፍ ያወጣ ዘንድ በገመድ ፈንታ ቁመቱ ስድሳ ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። እርሱም በጾም በጸሎት ሁለት ሱባኤ ወይም አሥራ አራት ቀን በዚያ ተቀመጠ። የታዘዘውም ዘንዶ በሦስት ሰዓት መጣ። በዘንዶ ጅራት ላይ ወጥቶ በቅጽበት ከተቀደሰው ተራራ ጫፍ ላይ ደረሰም። እንደ ደረሰም ሦስት ጊዜ ሰገደ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በመሸም ጊዜ አነስተኛ ዳቦ አንስቶ ባረከ፣ መብላትም ጀመረ። የዳቦን ግማሽ አምሳ ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ቀርጾ አስቀመጠ። ይቺ ምልክት እስከ ዛሬ ድረስ አለች። ደቀ መዝሙሮቹም ከታች ወደ ላይ የሚወጡበትን መሰላል ሰሩ። ብፁዕ አባታችን ብፁዕ አባታችን አቡነ አረጋዊ መጠነኛ ቤት ሠራና አብሮ ይዞት የመጣውን ታቦት በውስጡ አስገባ። ስለ ቁርባኑ ወይም ስለ መሥዋዕቱ እግዚአብሔርን ለመነ። እግዚአብሔርም ልመናውን ሰምቶ የሚያስፈልገውን ሁሉ መላእክት ከሰማይ ይዘውለት ወረዱ። ለመኖሪያውም ትንሽ በዓት አገኘ። በዚያም ያለ ምንም መኝታ በጸሎትና በስግደት በመትጋት ተቀመጠ። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን በጸሎቱ ኃይል ፈወሳቸው። ያላመኑትን እያስተማረ አሳመናቸው። ለዚያች አገር ብርሃን አበራላት። ፊናስ የተባለ የሐማርያው ንጉስ በናግራን ሀገር ያሉ ክርስቲያኖችን ገደለ። አብያተ ክርስቲያኑንም ሁሉ አቃጠለ። የቆስጠንጥንያው ሊቀጳጳስ ጢሞቴዎስ በናግራን ሀገር ስለተፈጁት ክርስቲያኖች መልእክት ወደ ኢትዮጵያ ወደ አክሱም ንጉሱ ወደ አጤብ ላከ። የቆስጠንጥንያው ሊቀጳጳስ ጢሞቴዎስ በናግራን ሀገር ስለተፈጁት ክርስቲያኖች መልእክት ወደ ኢትዮጵያ አክሱም ወደ ንጉሱ ወደ አጼብ ካሌብ ላከ። ንጉሱም ወደ አባታችን አቡነ አረጋዊ አባቴ ሆይ በጸሎት አስበኝ፣ የጻድቅ ሰው ጸሎት ግዳጅ ትፈጽማለች፣ ኃይልም ታሰጣለች፣ በጠላት ላይም ድልን ታቀዳጃለች ብሎ ላከበት። አባታችንም እግዚአብሔር ይርዳህ አለው። አፄ ካሌብም ወደ ቤተ ክርስቲያን ሄዶ ጸለየ። ጦሩን አዘጋጅቶ ዘመተ። በእግዚአብሔር ቸርነትና በአባታችን ጸሎት በድል አጠናቀቀ። እግዚአብሔርን አመሰገነ። አባ ጰንጠሌዮን ገዳም ገብቶ መነኮሰ። ኢትዮጵያዊ ንጉሥ አፄ ካሌብ ይህን ዓለም በመናቅ በበረሃ ዋሻ ዐሥራ ሁለት ዓመት በጾም በጸሎት በብዙ ተጋድሎ ኖረ። ግን ቦታ ያቀንም አረፈ። ከዚያም የካሌብ ልጅ አጼ ገብረ መስቀል ነገሰ። ወደ አባታችን ሄዶ ሀገሩንና ሕዝቡን እንዲባርክ አጥብቆ ማለደው። አባታችንም እንደ ቃልህ ይደረጋል መልሶም። አጼ ገብረ መስቀል አባታችን አቡነ አረጋዊን በየትኛውም ቦታ ላይ ቤተ ክርስቲያንህን አሳንጥ ዘንድ ትፈቅዳለህ? አለው። አባታችንም ቤተ ክርስቲያን የሚሰራበትን ቦታ አሳየው። ንጉሥ አፄ ገብረ መስቀልም በተባለው ቦታ ላይ ቤተ ክርስቲያኑን አሳነጸ። በውስጡም በድንጋሌ ሥጋ በድንጋሌ ነፍስ የጸናች በመቤታችን በድንግል ማርያም ስም የተሰየመች በወርቅና በብር የተጌጠች ታቦት አስገባ። ንጉሥ አፄ ገብረ መስቀል ከተራራው ላይ ሲወርድ ለቤተ ክርስቲያኑ ማሰሪያ የሆነውን መወጣጫ መሰላል ላአፍርሰው ብሎ አባታችንን ጠየቀ። አባታችንም አዎ አፍርሰው፣ አትተወው። ነገር ግን ስለ ዘንዶ ጅራት ፈንታ ሰዎች የወጡበት ዘንድ ገመድ አብጅ አለው። ንጉሡም አባታችን አቡነ አረጋዊ እንዳዘዘው አደረገ። ስለዚህም ደብረ ድሃምሞ ተብሎ ተሰየመ። የአባታችን የጻድቁን ዜና ሰምተው አስኬማ ያቀዳጃቸው ወይም ያመነኩሳቸው ዘንድ ወደ እርሱ ብዙዎች ይመጣሉ። ለመመንኮስ የወደደ ሁሉ በተራራው ግርጌ ወዳለች ወንዝ ወይም ውሃ ወስደው ያጥቡታል። ከዚያም ወደ ተራራው ያወጡትና ያመነኩሱታል። ያችም ወንዝ ወይም ውሃ ማየ ምርቃይ ወይም መጠመቂያ ትባላለች እስከ ዛሬም ድረስ በዚህ ስም እየተጠራች አለች። ጻድቁ አቡነ አረጋዊ በብዙ ተጋድሎ ኖረ። እናቱ እድና ጥር አራት ቀን አረፈች። አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። አቡነ አረጋዊ በዚሁ በደብረ ዳሞ ተራራ ላይ ብዙዎችን የሃይማኖት ትምህርት አስተማረ። ልጆቹ እንደ በዙ በተመለከተ ጊዜ በየወገናቸው አዛዥ ሾመላቸው። የተገባላቸው ቃል ኪዳን ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት ተገልጾ፣ ከድካም ወደ ረፍት፣ ካዘን ደስታ ወዳለበት፣ ከአሳር ወደ ክብር ቦታ በታላቅ ደስታ ወስድ ዘንድ ወደ አንተ መጣው መታሰቢያን ያደረገ በጸሎትም የተማመነውን ሁሉ እኔ በመላእክት ፊት ሞገስን፣ ባለሟልነትን ሰጠዋለሁ። በስምህ በተሠራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን ሰሟዋለሁ። ቤተ ክርስቲያንህን ለሠራ ዐሥራ ሁለት የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመታመን በንጽህና አድርጎ በቤቱ ያስቀመጠ የወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛም የሰውና የእንስሳ ሞት አይደርስበትም። የእህል ችግርም አይኖርበትም። ከሁሉም ይልቅ የሞት ጥላ አርፍብህም፣ መልአከ ሞትም ሊያስደነግጠ አይችልም። እንደ ነቢያቶቼ ኤልያስና ሄኖክ ትሰወራለህ ብሎ ብዙ ቃል ኪዳኖች ገባለት። አባታችንም ጌታ ሆይ መታሰቢያዬን ያደረገ የገርሌል መጽሐፍ የጻፈ በጸሎቴ የተማመነ እስከ ስንት ትውልድ ትምርልኛለህ አለው። ጌታም እስከ 15 ትውልድ ድረስ እምርልሃለሁ ብሎ ቃል ኪዳን ገባለት። ዳግመኛም በስም በተሰየመ ቤተ ክርስቲያን ሁሉ በዚያ የተቀበረ ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠው አለው። ይህን ከነገረው በኋላ ጌታችን ኢየሱስ ክርስቶስ ወደ ሰማይ አረገ። አባታችን አቡነ አረጋዊ ደቀ መዝሙሩ ማትያስን ጠርቶ ጌታችን ተገልጦ የሰጠውን ቃል ኪዳንና ይህ መጽሐፍ ተጽፎ ለልጅ ልጅ መታሰቢያ ይሆን ዘንድ ነገረው። ወንድሞቹ ደቀ መዛሙርቶቹን እንዲሰበስብም አዘዘው። ማቲያስም እንደ ታዘዘው አደረገም። አባታችን አቡነ አረጋዊም ከባቱ በመውጣት እንደተለመደው በመካከላቸው ተቀምጦ አስተማራቸው። ቀጥሎም ከዛሬ ጀምሮ በስጋ አታዩኝም አላቸው። ደቀ መዛሙርቱም ይህን ቃል በሰሙ ጊዜ ከአባታችን እግር ስር ወድቀው መሪን እንባን አለቀሱ። ክቡር አባታችን አቡነ አረጋዊ አረጋጋቸው። አባታችን አቡነ አረጋዊ የእርጅና ዘመኑ ደረሰ። 99 ዓመት ሆነው በጥቅምት 14 ቀንም ተሰወረ። በዚያም ከመቋሚያና ከመስቀል በስተቀር ምንም የተገኘ የለም። የአባታችን የአቡነ አረጋዊ ረድኤትና በረከት ይደርብን አሜን።